የተዘጋ። ስለዚህ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦችን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጫየው በዙፋን ላይ በተቀመጠውም በዙፋን ላይ የተቀመጠ ነበረ። ማን እግዚአብሔር? እግዚአብሔር የጽድቅ ፈራጅ አምላክ ነው። የእግዚአብሔር ባህሪ የጽድቅ ፈራጅ አምላክ ነው። ሰዎችን ይወዳል። አው ፍጹም ፍቅር ለኛ ያለው እግዚአብሔር። ስለዚህ ስለሚወደን እንዲሁ ብሎ ዝም ብሎ ሰው በኃጢአት ምክንያት ሙት ሲሆን ላድ ነው ብሎ እንዲሁ አላዳ ነው። ለምን እርሱ ማንነቱ ጽድቅ ፈራጅ ስለሆነ ማለት ነው። ጽድቅ ፈራጅ ስለሆነ ስለዚህ ለሚሞትለት ሰው የሚሞትለትን አዘጋጀ። ሞት የተፈረደበትን ሰው ከኃጢአት የተነሳ ሞት የተፈረደበትን ሰው የሚሞትለትን አዘጋጀ እንጂ ሞቱን ካንስል አላደረገውም፣ ካንስል አላደረገውም። ስለዚህ ይሄ ጻድቅ ፈራጅ የሆነው አምላክ በዙፋን ላይ ተቀምጦ ነበረ። ሲቀመጥ ግን በጥፋት ልጅ ላይ በምድር ላይ በኃጢአት ሁሉ ላይ የሚፈረድበት የመጨረሻውን የጥፋት ጽዋ በእጁ ይዞ ነበር። በማኅተም የተዘጋ በማተብ የተዘጋውን ይዞ ነበረ ይሄ ምን ነበረ የተዘጋ ነበረ ሰው ብርቱ መልአክን መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ ሰማሁኝ አለ በዮሐንስ ራእይ ላይ የሐዋርያው ዮሐንስ ይሄንን እየተመለከተ ነበረ ያ ነገር የሱ ዴስቲኒ እንደሆነ የሱ ፍጻሜ እንደሆነ ተረዳ ይሄ የተዘጋው መጽሐፍ እስካልተከፈተ ድረስ ዮሐንስ ካለበት ሰቆቃ መውጣት እንደማይችል ነፃ መውጣት እንደማይችል በዚሁ በጥፋት ህይወት እንደሚመላለስ ተረዳ ስለዚህ አለቀስኩኝ ይላል። ይሄ ማኅተም እያንዳንዱ ሰባቱ ማኅተም ሲፈታ ሶስት ሰባት ማኅተሞች ሲፈቱ በምድር ላይ የሚመጣ እጅግ በጣም በምድር ዘመን ሁሉ ሆኖ የማያውቅ ጥፋት በምድር ላይ ይሆናል። የጥፋት ጽዋዎችን የያዙ ናቸው። በአጥፊው ላይ ይፈረዳል። በአመፀኞች ላይ ይፈረዳል። እግዚአብሔርን ባልታዘዙ እግዚአብሔር የመዳንን መንገድ አምጥቶ በእርሱ ማዳን መንገድ ላይ ላልገቡ ባልገቡት ሁሉ ላይ ይፈረድባቸዋል። ከሰማይ የሚወድ የጥፋት ጽዋ ከዛ ምድር ትታደሳለች፣ አዲስ ትሆናለች። አዲስቷም ኢየሩሳሌም ከሰማይ ተሞሽራ ስትወርድ አየዋት ይላል። ወደዛ ሌቭል ሰዎች ይሸጋገሩ ዘንድ ያስፈልጋል። አሁን ያለንበት አለ ይኖርንበት ያለንበት ስለዚህ ይሄ ግን ፉል ርስታችን ሙሉ ርስታችንን አልተቀበልንም። መንፈስ ቅዱስ በእኛ ውስጥ አድሯል። ለምን የመንፈሱ ርስት መያዣ ይላል መንፈሱን ሰጥቶናል። ለምን የርስት መያዣ የሆነውን መንፈሱን ሰጥቶናልና። መንፈስ ቅዱስ በእኛ ውስጥ ሲያድር እንደ ዳውን ፔመንት ነው። እንደ ዳውን ፔመንት እንጂ ፉል ፔመንት ሙሉ ፓኬጃችንን አይደለም፣ ሙሉ ክፍያዎቻችንን አይደለም የሚወሰድ ነው። ኢየሱስ ክርስቶስ በመስቀል ላይ የሰራለን ነገር ጠንቅቀን ጨርሰን አልወሰድነውም። ቀምሰነዋል፣ ግን ሕይወቱን ቀምሰነዋል። ብራኑን አይተነዋል፣ ክብሩን አይተነዋል፣ አይደለ? ተነካክተናል፣ ግን ሙሉ በሙሉ ወደዛ ግሎሪ አልገባንም። የሚቀረን ነገር አለ ሰው ያ የሚቀራችሁ ነገር በምን እርግጠኞች ትሆናላችሁ? እግዚአብሔር ሐሳቡን ቢለውጥስ እንደው ቢቀርስ ኢየሱስ ክርስቶስ ሄዷል፣ በዛው ቢቀርስ ብላችሁ እንዳሰጉማን ተላከለን መንፈስ ቅዱስ ተላከልን። መንፈስ ቅዱስ የርስት መያዣ ሆኖ በእኛ ውስጥ አደረ። ስለዚህ እስከ ጌታ ኢየሱስ ክርስቶስ መምጣት ድረስ ይጠብቀናል ማለት ነው። ያንን ሊያወርሰን ይጠብቀናል። ስለዚህ የምንኖር ሰው ሌላ አለም አለ ማለት ነው። አሁን እዚህ ሆነን የጌታ በጌታ ያገኘነው ድነታችን በደስታ እናውጀዋለን። ግን ሌቭሉ እዚህ ብቻ አይደለም፣ ሌቭሉ ይሄ ብቻ አይደለም። መንፈስ ቅዱስ በእኛ ልብ ውስጥ ታትሟል፣ በእኛ ውስጥ አለ። ለዛ ሊያደርሰን ሶ ያንን ግን ለመውረስ መጀመሪያ ምድር ላይ ጥፋት የጥፋት ልጅ ላይ ምን ሊደረግ ይገባል? ሊፈረድ ይገባል። ምድር ላይ ያለው እያንዳንዱ መጽዳት አለበት። ያንን ነው ይሄ ማተብ የሚለው ነገር ብለን አይተናል። ቁጥር አምስት ላይ ከሽማግሌዎች አንዱ አታልቅ ስነው፣ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማተብ ይፈታ ዘንድ ድል ነስተዋል አለኝ ይላል። እዚህ ጋር ሲናገርም ምንድን ነው እሱ የሚለው ከይሁዳ ነገድ የሆነው የዳዊት ስርና ነገድ የዳዊት ስር ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይፈታ ዘንድ ይገባዋል። ሰው የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ጂሆቫ እግዚአብሔር አላለም የጠቀሰው መጽሐፉን ይፈታ ዘንድ የተገባው ማነሱ? ከይሁዳ ነገድ የሆነው ከዛስ ደግሞ የዳዊት ስር የሆነው እርሱ መጽሐፉን ይፈታ ዘንድ ይገባዋል ይገባዋል፣ ሂ ዲዘርቭ። እኛን ወክሎ የሰው ልጅ ወክሎ ማን ሊፈታ ይገባዋል? የይሁዳ ነገድ የሆነው ኢየሱስ። ማን ነው? የእግዚአብሔር ልጅ ኢየሱስ። ማን ነው? እግዚአብሔር ኢየሱስ። ማን ነው? አምላክ ነው ኢየሱስ። ገዢ ነው ኢየሱስ። የሁሉ በላይ ነው ኢየሱስ። ሁሉን የፈጠረ ነው። ነገር ግን እዚህ ጋር ሲያስቀምጥ በሁሉ ፈጣሪነቱ፣ በአምላክነቱ፣ በጌትነቱ አይደለም የተጠቀሰው በይሁዳ ነገድነቱ የዳዊት ዘር በመሆኑ ኢየሱስ ክርስቶስ ጌታ ነው። ማኅተሙን ይፈታ ዘንድ የተገባው የይሁዳ ነገር የዳዊት ስር ስለሆነ ይገባዋል ተባለ። ስለዚህ ይህን ሲያይ ዳዊት ምን አለ? ዮሐንስ ምን አለ? ደስ አለው። ኢየሱስ ክርስቶስ ጌታ ነው። አታልቅስ ተባለ። አሁን አያስለቅሰው ብሉ ኪዳን ላይ የሄድን ሀሳቦችን እንመለከታለን ማለት ነው። መጽሐፈ ሩት ጋር እንሄዳለን። መጽሐፈ ሩት ላይ ያለው ሀሳብ ምን ይላል? ራሱ የመጽሐፈ ሩት መጽሐፍ ስሙ ራሱ ኢየሱስ ክርስቶስ በመጽሐፈ ሩት ላይ ዘመዳችን ነው ስልሳ ስድስት መጽሐፍቶች አሏል። ስልሳ ስድስቱ መጽሐፍቶች ላይ ኢየሱስ አሉ ኢየሱስ አለ። በየመጽሐፍቶቹ ሄደን ኢየሱስን እስካላገኘ ነው ድረስ መጽሐፉ አልበራልንም። መጽሐፉን የኛ አላደረግነውም ሰው። በመጽሐፈ ሩት ላይ ኢየሱስ ክርስቶስ የኛ የስጋ ዘመዳችን ነው። የስጋ ዘመዳችን ሰዎች። ሩት የምትባል ሴት ነበረች። ነዋሚን ነው አሚን የምትባል የባሏ ወደ ሌላ ሀገር ሄዶ፣ ታሪኩን ታውቁታላችሁ። ወደ ሌላ ሀገር ሄዱ። ባሎቻቸው ሞቱ። የኖሚን ባል ሞተ። የሩት ባል ሞተ። ሌላም ደግሞ እህት ነበር፣ የኖሚን ልጅ ነበር። የሷም ባል ሞተ። ስለዚህ ባዷቸውን ተመለሱ። ሴቶች ብቻ ተመለሱ። ሴቶች ብቻ ተመለሱ። ርስት አላቸው፣ ሀብት አላቸው፣ መሬት አላቸው። ነገር ግን መሬታቸው ማን ይዋጅላቸው? ማን ይመልስላቸው? ማን ያስቀርላቸው? ስለዚህ እንደ ማንም ባዶ ምንም ሀብት እንደሌለው ሰው ከሰው ቤት ሰው ቤት እየዞሩ እየሰሩ የዕለት ጉርሻቸውን ነው የሚያገኙት ማለት ነው። ርስታቸውን የሚያስመልሳቸው የሚያስመልስላቸው የለም፣ የስጋ ዘመድ የለም። ስለዚህ ያለቅሳሉ፣ ያዝናሉ። ባዶቸንም እንደቀሩ ተስፋ ቆርጧል፣ ተስፋ ቆርጧል። ነገር ግን ከዛ ተስፋ ከቆረጠ ማንነታቸው ወደ ምን ተመለሱ? ወደ ይሁዳ ቤተልሔም ተመለሱ። ኢየሱስ ክርስቶስ ወደ ተወለደባት ምድር ተመለሱ። ይሄ ቦኤዝ የሚባለው የዳዊት ቅድመ አያት የነበረ ነው ሰው የኢየሱስ ክርስቶስ የዘር ሐረግ ነው። ሩት ግን ሞዓባዊት ናት፣ ከሌላ ነገድ ናት። ሞዓብ ደግሞ አስር ዘሩ ወደ ቤተ መቅደስ መግባት አይችልም ይላል። አንድ ነገር አስር ሲል ወይም ሰባት ሲል ፐርፌክትሊ ሞዓብ የሚባለው ወደ እግዚአብሔር መቅደስ መግባት አይችልም ማለት ነው። በአጭሩ ከአስር በኋላ ተቆጥሮ ይገባል ማለት አይደለም። በአስር ፐርፌክሽን ነው የሚያሳይ ፍጹምነት። ፈጽሞ መግባት አይችሉም የሚልን ሀሳብ ነው የሚይዘው ማለት ነው። ይህች ሩት የምትባለዋ ፈጽሞ ወደ እግዚአብሔር መቅደስ፣ ወደ ቤተ መቅደሱ መግባት የማትችል ሴት ነበረች። ሰው እነዚህ ሰዎች ወደ ይሁዳ ተመለሱ። ርስታቸውን የሚያስመልስላቸው ማን እንደሆነ አያውቁም፣ ግን በተስፋ ተመለሱ። እና የሚበላ የሚጠጣ ያስፈልጋቸው ስለነበረ ለቃርሚያ ወጣች። ሩት ለቃርሚያ ወጣች። እየቃረመች እያለ አንድ ሰው ወደ አንድ መልካም ሰው እግዚአብሔርን የመራት ጋይዳንስ ነው ብዬ ነው የማምነው። እና ወደ ቦይዝ እርሻ ሄደች። በጣም ተመቻት፣ በጥሩ አቀባበል ተቀበሏት። ሰውዬውን ባረካት። እሷ ማን እንደሆነ አታውቀውም። ስለዚህ ይሄን ቦይዝ የሚባለውን ሰው ገብታ ለነዋሚን ትነግራታለች። እንደዚህ የሚባል መልካም ሰው አጋጥሞኛል። እሱ ደግሞ ባርኮኛል እና እንዴት በነጻነት መታ መቃረም እንትችል ይነግራታል ማለት ነው። ነፃነቷን። ኦ ይሄ ሰው ማለች ዘ ራይት ፐርሰን መዋጀትም መቤዣትም የሚገባው ትክክለኛው ሰው እርሱ ነው። ወደ ትክክለኛ ቦታ ሄደሻል። እሱ ነው አንደኛ አንደኛ አንቺን ሊዋጅሽ። ለምን መጀመሪያ የኖዋሚን ፍርሃት ምን ነበረ? እኔ ካሁን በኋላ አርጅቻለሁ። ወንድ ልጅ ወልጄ ለአንቺ ባል የሚሆን እስካደርስልሽ ድረስ አንቺም ታረጃለሽ። ስለዚህ አንዱ ያስፈራተው እንደ እህትሽ እንደ ጓደኛሽ እንደ ሀገርሽ ልጅ ሂጂና ሌላ ሰው አግብተሽ ኑሪ። ዩአር ፍሪ አሁን ነፃ ነሽ። ማንንም አግብተሽ መኖር ትቻለሽ። ለምን የሚወጅሽን ልጅ እኔ ማድረስ አልችልም፣ ግን እግዚአብሔር አዘጋጀ። ቦይዝ የሚባለም ማለት ነው። ይሄ ቦይዝ ደግሞ ምን ነበረ? ባለጠጋም ነበረ። ባለጠግነት ብቻ አይደለም፣ መልካምም ሰው ነበረ። ምን አይነት ልብ አለ? የመዋጀት ልብ አለው። እና አማቿን አማቾን አብያቤ ዘር እንደሆነች እየጠቀሰ ለመዋጀት ሬዲ ይሆናል ማለት ነው። እንደዚህ ላይ 2015 ላይ ደግሞ ምትቃረም በተነሳሽ፣ ቦኤዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት ደግሞ ከነዶ አስቀርታችሁ ተውላት እርሷም ትቃርም፣ አትቆሰቱም ብሎ አዘዛቸው። 19 ላይ እንደዚህ ላይ አማቷም ዛሬ ወደ ቃረምሽ ዛሬ ወዴት ቃረምሽ ወዴት ሠራሽ የተቀበለሽ የተባረከ ይሁን አለቻት እርሷም ዛሬ የሰራሁበት ሰው ስሙ ቦኤዝ ይባላል ብላ በማን ዘንድ እንደ እንደሰራሽ ለአማቷ ነገረቻት ነሚንም ቸርነቱን በየዋንና ኢሚዲየትሊ ነሚን ገባት ማለት ነው አሁን የሚዋጃት እንደመጣ ኖሃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወመና በእግዚአብሔር የተባረከ ይሁን አለቻት። ኖሃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት ይላል። ይህ ሰው የቅርብ ዘመዳችን ይቺ ናት ኤግዛክትሊ፣ የሩት መጽሐፍ ስም ማለት ነው። የቅርብ ዘመዳችን እርሱም ሊቤዥን ከሚችሉት አንዱ ነው አለቻት ይላል። እዛ በመካከል ላይ ያለውን ፕሮሰስ ታውቃላችሁ። በሩት ለቦኤዝ ሀሳቡን ስትነግራት በጣም ጥሩ ችግር የለም፣ እኔ ቤጅሻ አለሁ። ነገር ግን አለ ከእኔ የቀረበ ዘመድ አለ። እና መጀመሪያ እድሉን ለማን መስጠት አለብኝ? ለእርሱ መስጠት አለብኝ አለና ሽማግሌዎችን ጠራ ይላል በአደባባይ ላይ ይዞት መጣ። ታሪኩን ነገራት። ያ በሜሌክ እንደዚህ ቀረ አለ ጢንጦ መሬት አላት፣ ጢንጦ መሬት አላት እና እሱን አንተን ልትቤዥ የሚገባ ከእኔ ስለምትቀርብ መሬቱን ተቤዥ አለ። እሺ ያውልዱት አደርገዋለሁ አለ ቤዥ አለ አለ። ኦኬ በጣም ጥሩ ሀሳብ፣ መሬቱን ምትቤዥ ከሆነ ያንዱ የሟሽ ልጅ ደግሞ ሚስት አለች ሩት ምትባል፣ እሷንም አብረ ተቤዥ አለ። እዛ አይ ይቅርብኛል ቤቴን እርሴን ላበላሽ አይገባኝም። ስለዚህ እኔ ማድረግ ይቅርብኝ፣ አንተ አድርገዋል። እሺ ያለና ቦይዝ ምን አደረገ? ጫማ አወለቁ። ርስት የጫማ ምሳሌ ነው አለ። ያ ልጅ የጠፋው ልጅ ሲመለስ አንድ ምንድን ነው የተደረገለት? ጫማ ለእግሩ። በአባቱ ላይ ምን አገኘ? ርስትን አገኘ። የራሱን ርስት ተካፍሎ ሄዶ ነበረ፣ ነገር ግን ተመልሶ ስለመጣ የእግዚአብሔር ርስት ሰፊ ስለሆነ እስኪ አሁን የምን ተሰጠው? ጫማ ለእግሩ ተሰጠ ማለት ነው። በአባቱ እርሻ ላይ በአባቱ ሀብት ላይ አሁንም የመውረስ ርስት አለው። ሰው ጫማቸውን አወለቁና ተለዋወጡ። ታተመ፣ ተጻፈ እዛ ተለዋወጡ ማለት ነው። ቦኤዝ የሩት ወራሽ ሆነ የእርሻውም ወራሽ ሆነ። ቦኤዝ ግን ምን ነበር? ለነሩት የቅርብ ዘመዳቸው ነበር። ኢያሱ 5:13 እንዲህ ሆነ እያርሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። እያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገነን አለው? ይላል። እርሱም አይደለውም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። እያሱ የጠየቀው ጥያቄ ምንድን ነው? ከእኛ ወገን ወይስ ከጠላቶቻችን ወገነን? ወገን መሆን ያስፈልጋል ከአንተ ጎን ለመቆም ስላንተ ሊዋጋልህ ሊዋጋል ስላንተ ጠላቱን ዲፊት ለማድረግ የአንተ ወገን ሊሆንልህ ይገባል። ሰው እያሱ ያየው ግዙፍ ነው፣ ሀያል ነው፣ መሳሪያን ታጥቋል ይዟል። ሰራዊት ነው፣ ጄኔራል ነው የሚመስለው ይሄ ሰው። ስለዚህ ከኛ ወገን ነው ወይስ ከጠላት ወገን? ይሄ ሰው ከጠላት ወገን ከሆነ እያሱ ይፈራል። ለምን ድል ይነሳሉ። በመካከል ያየው ሰውዬ ግዙፍ ስለሆነ ሀያል ጉልበታም ስለሚመስል ስለዚህ ከኛ ወገን ነው ወይ ብሎ ይጠይቀዋል። ስለዚህ ሰውየው ምን ብሎ ይመልሳል? እርሱም አይደለውም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ስለዚህ ይህ ሰው የማን ወገን ነው ማለት ነው? የእነ ኢያሱ ወገን ነው፣ የእስራኤል ወገን ነው። የእግዚአብሔር የሆነ ሁሉ የእስራኤል ወገን ነው። እስራኤል ከማን ስለሆነ? ከእግዚአብሔር ስለሆነ። ስለዚህ ኢያሱ ወደ ምድር በግንባሩ ተደፍቶ ሰገድ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰ ነውና ጫማን ከእግር አውልቅ አለው። ኢያሱም እንዲሁ አደረገ ይላል እና ይህ ስፍራ የሰራዊት አለቃ ኢየሱስ፣ የሰራዊት አለቃ ራሱ የኢያሱ መጽሐፍ ደግሞ የተጠቀሰበት ይሄ ክፍል ነው። የሰራዊት አለቃ ስለዚህ እግዚአብሔር ወይንም ኢየሱስ ክርስቶስ ነው እዚህ ጋር የመጣው ተብሎ ነው የሚታሰበው፣ መላእክት አይደለም። ለምን? ዘጸአት ምዕራፍ ሦስት ላይ እግዚአብሔር ለማስገለጥ ለሙሴ በተገለጠበት ጊዜ ስፍራው ምንድን ነች? የተቀደሰች ስለሆነ ጫማን አውልቅ ይለዋል ማለት ነው። መላእክቶች የትኛውም ስፍራ ላይ መጥተው ስፍራው የተቀደሰች ስለሆነች ጫማን አውልቅ ብለው አያውቁም። እግዚአብሔር ራሱ ፕሬዘንሱ ሲመጣ ጫማን አውልቅ ብለው ኮንታክትን ያደርጉት ሁለቱ ስፍራ መጽሐፍ ቅዱስ ላይ የምናይበት አንደኛ ዘጸአት 3 ላይ፣ ሁለተኛ ደግሞ ኢያሱ ምዕራፍ አምስት ላይ ጫማን አውልቅ ይላሉ። እና ኢየሱስ ክርስቶስ ራሱ መጥቶ ነው ተብሎ የሚታሰበው ማለት ነው። እና ከዚህ ክፍል የምናየው ነገር ምንድን ነው? እሱ የመጣላቸው ግን ምንድን ነበር? ወገናቸው ነበረ። አንተ ሊዋጅ እኛ ሊዋጀን ምን ልመሆን አለበት ወገናችን ሊሆን ጠላትን ድል የሚነሳልህ ማን ነው? ወገን ነው። ወገን ነው። ኢየሱስ ክርስቶስ ማኅተሙን ተፈታ ዘንድ ይቻላል የተባለው ምን ስለሆነ ነው? ወገን ስለሆነ ነው ወገን ስለሆነ ነው። ይሄ ኢያሱ ላይም ያለው የመጣው ወገን ምን ለማድረግ ነበረ? ከነአን የምትባለ ምድር ከጠላት ኃይል አስጥሎ ለማን ሊያስወርስ? ለእስራኤል ሕዝብ ሊያስወርስ ርስትን ሊያወርሳቸው ነበረ። ፊዚካሊ በሚታየው ዓለም ያን ጦርነት የሚዋጋው ማን ነው? እስራኤላዊ ነው። መላው እስራኤል ይዋጋል። ማን መሪ ሆኖ? እያሱ መሪ ሆኖ። ነገር ግን የማይታየ ዓለም ላይ የሚዋጋላቸው አለ። ማን? ኢየሱስ ክርስቶስ፣ መላእክቶች፣ የእግዚአብሔር መንፈስ ስለ እስራኤል ሕዝብ ይዋጉላቸው ነበረ። ስለዚህ እያሱ ድል የነሳውን ነገስታቶች ሲጠቀሱ ወደ ሰላሳ አንድ ነገስታቶችን እጅግ በጣም አጭር በሆኑ ጊዜ ውስጥ በተለይ አንድ ጊዜ ስፍራ ላይ የምናየው ፀሐይ በገባኦን ትቁም ያለበት ስፍራ ላይ በጣም ብዙ ነገስታቶችን ነው በአንድ ቀን ድል ያደረገው። በገባኦን የሚዋጋላቸው ማን ነበረ? ወገናቸው የሆነ እግዚአብሔር፣ ወገናቸው የሆነ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማተቡን ትፈታ ዘንድ ይገባሃል ሲል ወገናችን ስለሆነ ነው። አንደኛ ሳሙኤል አስራ ሰባት ላይ 17 ላይ ስንመለከት ዳዊትን እናየዋለን። እስራኤልና ፍልስጤም እስራኤላውያን እንዳለ በሙሉ ወጥቷል አይደለ ህዝቡ፣ ከቤተ መንግስት ወጥቷል፣ ሳኦልም ወጥቷል፣ ንጉሱ ታዋጊዎች ሁሉ ወጥቷል፣ አለ የተባለ እስራኤል ላይ አለ የተባለ ህዝቡ ሁሉ ወጥቷል። ከዛም ሳይድ ደግሞ ከፍልስጤም ሳይድ ያሉት ሁሉ ወጥቷል፣ በሁለት ሳይድ ቆመዋል እና ፍልስጤማውያን አንድ ብርቱ ሰው ነበራቸው ግዙፍ የሆነ በማንም የማይሸነፍ ቁመናው ገና ሲታይ የሚያስፈራራ። ስለዚህ አርባ ቀን በሙሉ እየወጣ ይፎክራል፣ ያስፈራራል። ባይዘወይ ሳኦል በጣም ጀግና ንጉሥ ነው በጣም ጀግና ነው የተመረጠበት ቁመናው ምናምን አይደለም ይለው ራሱ ሲቀባ ነብዙ ብዙ ጠላቶችን ድል ነስቷል። እግዚአብሔር አብሮት በነበረ ጊዜ ነው ግን ያሸነፈው። ቁመት ብቻውን መቼም ማሸነፍ አይችልም። ያ እግዚአብሔር አብሮ መሆን ነው ድል እንድናገኝ የሚያደርገን ሰው አርባ ቀን በሙሉ የወጣ ያስፈራራቸው ነበረ ይላል እስራኤልን በሙሉ ደግሞ አርባ ቀን በሙሉ ይሰደባል ሁሉ ብርክ ይዞታል አንድም ሰው በመካከላቸው አልነበረም እስራኤልን ወጥቶ የሚያሸንፍላት ድል የሚነሳ ይህ ሰው አንድ ነገር ነበር የሚለው ቁጥር ስምንት ላይ እርሱም ቆመው ይላል ስለ ሰውየው ይናገርና ስላለባበሱ ይናገራል። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱም ስድስት ክንድ ከስንዝርም የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበረ፣ ጥሩርም ለብሶ ነበረ። የጥሩርም ሚዛን አምስት ሺህ ሰቅል ናስ ነበረ። በእግሮቹም ላይ የናስ ገንባሌ ነበረ፣ የናስም ጭሬ በትከሻው ላይ ነበረ። የጦሩም ደቦ እንደ ሸማኔ መጠቅለያ ነበረ፣ የጦሩም ሚዛን ስድስት መቶ ሰቅል ብረት ነበረ። ጋሻ ጃግሬውን በፊቱ ይሄድ ነበረ። እርሱም ቆመ፣ ወደ እስራኤል ጭፍሮ ጮኸ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁ? ምን አለ? እኔም ፍልስጤማዊ። ማንን የሚወክል? ፍልስጤምን የሚወክል። እናንተም የሳኦል ባሪያዎች አይደላችሁ ምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። እስራኤልን የሚወክል እኔ ፍልስጤምን እወክላለሁ አለ። ከዛ በዛ በኩል ደግሞ ማንን የሚወክል? እስራኤልን የሚወክል ስለዚህ እነሱን ምን አደረጋቸው? እናንተ የሳኦል ባሪያዎች አይደላችሁ? ምን ህዝቡ አይደለንም ማለት ነበረበት። ለምን የሳኦል ባሪያዎች አይደሉም? እስራኤል የእግዚአብሔር ባሪያ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን አላወቁም። አንድ ሰው ግን መጣ። የሳኦል ባሪያ እንደሆነ ሳይሆን የእስራኤል የእግዚአብሔር ባሪያ እንደሆነ ያወቀ ዳዊት መጣ። በቁመናው ትንሽ ነው። አጭር ነው። ትንሽ ነው። የአስራ ሰባት ዓመት ልጅ ነው። ለጦርነት ታግሎ አያውቅም። ጦር ሜዳ ሄዶ አያውቅም። ከቤቱ ታናሽ ነው። ለቤቱ ግን ምግብን አቅራቢ ነው። ምግብን አቅራቢ ነው። ምግብን አቅራቢ ነው። ግን አንድ ነገር ያውቃል እርሱ የማን ባሪያ እንደሆነ። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ። ኢየሱስ ክርስቶስ ጌታ ነው። እስራኤል ሁሉ የማን ጭፍራ፣ የእግዚአብሔር ጭፍራ እንደሆነ ያውቃል። የእግዚአብሔር ጭፍራ። ስለዚህ ጦርነቱ የማን እንደሆነ ያውቃል። የእግዚአብሔር ጦርነት እንደሆነ ያውቃል። ጦርነቱ የእግዚአብሔር ከሆነ የሚዋጋው ማን ነው እግዚአብሔር ነው ግን እግዚአብሔርን የሚወክል አንድ ሰው በዛ መካከል ሊነሳ ይገባል አንድ ሰው ለምን እግዚአብሔር የሚሰራው በማን ነው በሰው ነው እግዚአብሔር የሚሰራው በሰው ነው ሳኦልን የሚወክል ሳይሆን እግዚአብሔርን የሚወክል ሰው ያስፈልግ ነበረ ስለዚህ ይሄ ዳዊት የሚባል ሰው የሰው ባሪያ ሆኖ አይደለም የኖረው በዘመኑ ሁሉ የእግዚአብሔር ባሪያ ሆኖ ነው የኖረው ምረበዳ ነው። ግን ማንን ያገለግላል? እግዚአብሔርን ያገለግላል። ልቡም ቅን ነው። ንጉሥ ከሆነ በኋላ እንኳን ተመሰከረለት። በልቡ ቅንነት ህዝቡ መራ ይላል። በልቡ ቅንነት ማንን በመፍራት? እግዚአብሔርን በመፍራት ትንሽም ሆኖ ትልቅም ሆኖ እግዚአብሔርን በመፍራት ነው የሚኖረው። እግዚአብሔርን በላዩ ላይ ሾሟል። እኔ ግን በተቀደሰ ተራራዬ ላይ ንጉሴን ሾንኩ ይላል። ኢየሱስ ክርስቶስ ጌታ ነው። በተቀደሰ ተራራዬ ላይ ንጉሴን ሾንክ ብዙ ጥቅሶችን እየጠቀሰ ጠላቶች ሲያሳድዱት ስሙን ሲያጠፉበት መዝሙር ሁለት ላይ ስታዩ እኔ ግን ይልና በተቀደሰው ተራራ ላይ ንጉሴን ሾምኩ። ይህንን የሚያውቅ መቼ ነው ንጉሥን መሾም የሚገባ? የቱ ስፍራ ላይ ንጉሥን የምትሾመው? ንጉሥስ ማን ነው? የምትኖረው ኑሮ ለማን ነው? የምትዋጋው ጦርነት ለማን ነው? የምታገለግለው አገልግሎት ለማን ነው? ይሄንን ስናውቅ ይሄ መልስ ራይት ሊት ክክለኛው መልስ ስናውቅ፣ ስራው ሁሉ የማን ይሆናል? የእግዚአብሔር ይሆናል። ዳዊት ጉልበታም ስለሆነ ኃያል ስለሆነ ብርቱ ስለሆነ አይደለም። ከአንበሳ ጋርም ስለታገለ ክድብንም ስላሸነፈ አይደለም። እግዚአብሔርን አምላኩ ስላደረገ እግዚአብሔርን ስላወቀ፣ ኢቭን ሳኦል ጋር ኮመጥቷል አይደለ አንተ ትንሽ ናችን ምናምን ሲለው እኔ በዱር ላይ አንበሳ የሚያጋጥመኝ ወደ የገነጣ ጥላለ ጥላለሁ እግዚአብሔር ያድነኛል አለ። ሲናገር መልሱ ምንድን ነው? መጨረሻ ላይ እግዚአብሔር ያድነኛል ነው። እኔ ብርቱ ነኝ ይችላለሁ አይደለም ያለው። እግዚአብሔር እንደ የጠቀሰው ሰው ከምታደርጉት ነገር ጀርባ ማንን ነው ፖይንት የምታደርጉት? ወደ ማን ነው የምጠቅሱት? እግዚአብሔር ነው ወይ የምጠቅሱት? የምታደርጉት ስራ ሁሉ ለማን ነው? ለእግዚአብሔር ነው ወይ መጨረሻ ላይ ወስዳችሁ ራሳችሁን ኮት የምታደርጉ ከሆነ ስራው ሁሉ በዜሮ ነው የሚጣፋው። ምንም አርገን አድርገን ለማን ለእግዚአብሔር። ከሆነ ከመጀመራችንም በፊት ስንጨርስም ለማን እግዚአብሔርን። ስንጀምርም እግዚአብሔርን ጠቅሰን ስንጨርስም እግዚአብሔርን ጠቅሰን ከሆነ በሱ ውስጥ እግዚአብሔር ግሎሪ ይገርለጣል። ዳዊት ያደረገው እሱን ነው። ማንን ጠቀሰ? እግዚአብሔርን ጠቀሰ። ሰውየው ግን ምን አለ? እኔ አንድ አለው አለ። ምን ሊያደርግ? ፍልስጤምን ነፃ ሊያወጣ ነው ባይዘው ይሄ ሰው ፍልስጤምን ነፃ ሊያወጣ ከዚያ ርስታቸውን ሊመልስላቸው በእርግጥ ርስታቸው አይደለም፣ በእነሱ አይምሮ ግን ርስታችን ብለው ስለሚያምኑ ሰው ርስታቸውን ሊመልስላቸው ከባሪነት ነፃ ሊያወጣቸው ግን ምን አለ? ምን አሰበ? አሁን ብርቱ ኃያል ቁመቱ ረጅም ጦርነት የሚዋጋ የሚያሸንፍ እሱ የተዋጋውን ጦርነት ማንም የማያሸንፈው ዚስ ዘ ራይት ታይም አለ። ይሄ አሁን ትክክለኛው ጊዜ ነው፣ ህዝቤን ነፃ አውጣ ዘንድ አለ። ርስታቸው ይመለስላቸው ዘንድ አለ። ህዝቤ ነፃ ሆኖ ይኖሩ ዘንድ አሁን ትክክለኛው ጊዜ ነው ብሎ ለጦርነት ወጣ። ለምን ሲያይ ሳኦል ተዳክሟል፣ የእስራኤል ጦር ተዳክሟል። እግዚአብሔርም እንደ ጥንቱ እንደ በፊቱ ከማን ጋር አልነበረም? ከሳኦል ጋር አልነበረም። ይሄ ከመቼውም ጊዜ ይልቅ አመቺ ጊዜ ነው ብሎ አመነ፣ ርስታችንን የእስራኤልን ርስት ለመውሰድ። እግዚአብሔር ግን አስቀድሞ ሰውን አዘጋጅቶ ነበረ። ሳኦልም ሳያቅ የእስራኤልም ህዝብ ሳያቅ እግዚአብሔር ዳዊት የሚባልን ሰው ቀብቶ አዘጋጅቶ ነበረ። እስራኤልን ርስቴ ነሽ ይላታል። እስራኤል የማን ርስት ናት? የእግዚአብሔር ርስት ነው። አሁን ደግሞ ቤተ ክርስቲያን የማን ርስት ነው? የእግዚአብሔር ርስት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ርስት ያ ማለት እኔን ለማላገጫነት አሳልፎ አይሰጥም። እግዚአብሔር በፍጹም አይሰጥም። ለቅፋት አሳልፎ አይሰጠንም። ሂ ፕሮቴክታስ ይጠብቀናል። ስለዚህ እስራኤል ማላገጫ እንድትሆን ምንም እንኳን ሳኦል ቢሳሳትም ቢደክምም፣ እስራኤልን ለማላገጫነት አሳልፎ መስጠት አልፈለገም። ስለዚህ አስቀድሞ አዘጋጀ እግዚአብሔር አንድን ወጣት ልጅ ለግላጋ ልጅ አሳደገው። የት ላይ? ዱር ላይ ወስዶ አሳደገው። ከዛስ ምን አደረገ? ቀባው፣ አዘጋጀው። ስለዚህ ከዛ ደግሞ መንገድን ዘረጋ እግዚአብሔር። ራይት ታይም ራይት ፕሌስ፣ በትክክለኛው ሰዓት ትክክለኛው ስፍራ ላይ ማን ትክክለኛው ሰው እንዲገኝ ያደረገ እግዚአብሔር። የሰው ሐሳብ የእሴይ ሐሳብ አይደለም ስለ እርሱ አንድ ሰው እንዴት ሕዝብን እንደሚወክል ማን ግን ወገናችሁ የሆነ ከእናንተ መካከል የሚወጣ ዳዊት ከየት የወጣ ከእስራኤል የወጣ ኢየሱስ ክርስቶስ ጌታ ነው። በወይዝ የረሩት ዘመድ የሆነ የነዋሚን ዘመድ የሆነ እነሱን የሚወክል እኛን የሚወክል ኢየሱስ ክርስቶስ ቤት በላይ በሰማይ በአብ ቀኝ ተቀምጦልናል። እኛን ሁሉ ቤተ ክርስቲያንን ቅዱሳንን ሁሉ የሚወክል እሱ ብቻ የሰው ልጅ ሁሉ የሚወክል ኢየሱስ ክርስቶስ ወደ ሰማያት ያለፈ ሊቀ ካህን አለን፣ ይላል አይደለ? በሰማያት ያለፈ ሊቀ ካህን አለን። እርሱም ስሙም ኢየሱስ ይባላል። ሰው የሆነ በእግዚአብሔር እና በሰው መካከል የሆነ ያለ አንድ ሰው፣ አንድ ሰው ይለዋል። አንድ ሰው ኢየሱስ ክርስቶስን እንደ ሰው ማወቅም አስፈላጊ ነው። ኢየሱስን ደግሞ እንደ አምላክ ማወቅም አስፈላጊ ነው። ኢየሱስ አምላክ ነው። ለምን አምላክ ነው? የሞተልን ሰው አይደለም፣ የሞተልን አምላክ ነው። የሞተልን እግዚአብሔር ነው። የሞተልን አምላክ ሞቶልናል። ግን ያ አምላክ ማን ነው? ወገናችን ነው። ዘመዳችን ነው። የእኛ አካል ነው። ኢየሱስ ክርስቶስ ጌታ ነው። ኤርሚያስ 32 8 ላይ እስራኤል ወደ ባቢሎን ትጋዝ ዘንድ ይሄዱ ዘንድ በባርነት ለሰባ ዓመት ይኖሩ ዘንድ ፈጽሞ እግዚአብሔር ወስኗል አይቀርም አለ። ስለዚህ ይሄ ስለማይቀር ሕዝቡ በሰላም ይውጣና ይሂድ አያምጽ። መጥቶ የሚወስደው ናቡከደነጾርን ለዛ ጊዜ እግዚአብሔር ምን ብሎ አገልጋይ ይለዋል። የእኔ አገልጋይ ለምን ቃሉን የእግዚአብሔርን ሀሳብ ሊፈጽም የተዘጋጀ ሰው ስለነበረ። ማን ነው? ናቡከደነፆር አገልጋዬ፣ ከሩቅ ምድር አመጣዋለሁ፣ ይወስዳቸዋል። ስለዚህ አታምጹ፣ እንዳትገደሉ፣ እንዳትሞቱ፣ እንዳትጠፉ አታምጹ። ግን ኤርምያስ ይህንን ፕሮፌቲክ ትንቢት ባመጣበት ጊዜ የእስራኤል ህዝብ ነገስታቱ አያምኑትም ነበረ። እሱ ወረቀትን አጽፎ ሲያመጣ ይቀዳሉ፣ ያምፃሉ። ሶ፣ ያ ሁሉ መከራ የደረሰባቸው በማመፃቸው ምክንያት ነው እንጂ እግዚአብሔር አንድም ሰው አይሞትም፣ በሥነ ሥርዓት ዝም ብላችሁ ከተጋዛችሁ ትኖራላችሁ ብሏቸው ነበር። ነገር ግን ምን አለ እግዚአብሔር፣ ይሄ ለሰባ ዓመት ነው። ወደ ምድሪቷ ትመለሳላችሁ። በምድሪቷ ላይ ልክ እንደቀድሞ እርሻ ትገዛላችሁ፣ ትሸጣላችሁ፣ ሰርግ ይኖራል፣ ለቅሶ ይኖራል፣ ሁሉ ነገር ይሆናል። ልክ አንድ አሁን ምድር ላይ እየተደረገ ያለ ነገር ሁሉ መልሳችሁ ያንን ምታደርጉበት ጊዜ ይመጣል። መቼ?